ተከታታዮቹን ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ ፅናት ድራማን ክፍል 97 እንዲጀላችሁ ካችሁ እያለሁ፣ ሁላችሁም ታዲያ ላይክ እና ሼር ሰብስክራይብ አድርጉ። ሄሎ አባ እንዴት ነህ? ደህና ነህ ወይ? እኔ ደህና ነኝ። ላንክ ብሮ እኔ በጣም ደህና ነኝ። አንተ እንዴት ነህ አባቴ? የእውነት ክኖ ማንም የለም እንዴ? ታዲያ ማንም ይቻላለማ። እንደውም አባልበልህ እንጂ እኔ አባትነትን እስካገኘው ድረስ እንዴት እንደምናፍቀው ብታውቅ ኑሮ እንደዚህ ያተለኘው ነበረ፣ እያለ ነው ክብሮ ማለት ነው። እኔ እኮ አባ አባትነትን እስክትቀበልና እኔም አባ ብዬ እስከምጠራ ድረስ እንዴት ጓጓ ነበረ። ደህና ነን አባ፣ አሁንማ ያለውንበት ቦታ በጣም ተስማምቶኛል እያለ ነው ስራም ቆንጆ ነው አንተስ ግን እንዴት ነባ ደህና ነው ወይ እያለ ነው ማለት ነው አንተ እንዴት ነህ እኔ ደህና ነኝ ስራ በጣም አሪፍ ነው አንተ ጋስ እሱም አንድ ቀን እንገናኛለን በዛውም እንደውም ልጆችን ታስተዋውቀኛለህ እያለ ነው ከዛ ሌና የምትባል ሴትዮ እያዳመጠች እና ተደብቃ እያየች ነው ግድ የለም በቃ በኋላ እናወራለን ብሎ እሺ እኔ ምደውላለሁ ብሎ ስልኩን ዘጋ ማለት ነው። ከዛ ምንድነው ሌና ተደብቀሽ በር ላይ ቆምሽ ምን እያዳመጥሽ ነው አላት። አይ ኧረ ያልቆምኩም አሁን የመጣሁት አለች። አሁን ዴ አ አዎ አለች። የደነገጥሽ ትመስያለሽ። እኔ ኧረ ያልደነገጥኩም በደንብ ነው የምታስታውቂው። አደነጋገርሽ ምን? የዚህ ቤት እኮ ሰላም ያለ መስሎት ነው እንዴ? ያቺ እብድ እኮ አሯሯሯይ ነው። የቱ እብድ ቤቲ ናት? እና ከሷ ከሷ ውጭ እብድ አለ አለች። ሲጀመር እብድ አይባልም እና ጠሽ ልበላት አለችው ማለት ነው። እሱ ደግሞ እንደዛ ሳይሆን እንደዛ ሳይሆን የአይምሮ ታማሚ ነው የሚባለው እብድ አይባልም ጠሻ አይባልም እያላት ነው እሷ ደግሞ እባክን ቃል ማሳመር ጥሩ አይደለም ስልሽ ልጅቷ እንደሆነች አንዴ ያብዳለች አለች እንደዚ ማለት ለነሱ ጥሩ አይደለም አረን የፊት ለፊቷ እንደዛ አለም መጀመሪያ ቀን የመጣች ቀን እንደዛ ብያት እኮ አናቴ ላይ በጣም ነው የጨፈረችብኝ እያለች ነው አንተ ሳቅ ምን አለብህ? እኔ ይጨፍርብኛል። ቆይ ግን ስራዬ ምን እንደሆነ ረሳሽው እንዴ? ለካ አንተ ከእነሱ ጋር ነው የምትውለው አለችው። አዎ እነሱ ጋር ነው የምውለው። ባይገርምሽ አንድ ቀን ከእነሱ ጋር ብትውይ ንግግራቸውን ሁሉንም ነገር ትረጅ ነበረ። አንተ እኮ ውለታ ብትውልኝ ችን ወስደ ብትቀላቅልልኝ አለች። አንቺ ታይ እንደዚህ አትበይ። እውነቴን እኮ ነው። ልታሳብደን ነው አለች። አንቺ ተይ እንደዚህ አይባልም እያላት ነው። እሷ ደግሞ ውስጥ ተቀላቅል። አረ እንዴ ምንድን ነው? ተረጋጋ። ምን ሆነ ነው እንዴ እያለች ነው። ሲ አንቺ ነሽ እንዴ? እኔ እኮ ሌላ ሰው መስሎኝ ነው። አዎ ሰኒን እኮ ልሸኛ ተወጠች ነው እንዴ? ሰኒ መታ ነበር እንዴ አለች። አረ ወገን እየተሳሰብን ለማስተዋወስ ልሞክር እንጂ እዚ የሆነ ነገር ልነግርሽ ነበር። ምን ነው? በሰላም ግን ያው ልነግርሽ ነበረ። ወይን ያሁን ምንም መስማት አልፈልግም። የሚያናድድ ነገር እኮ አይደለም። ጭንቅላት ና ሞኛን ያሁን ልተኛ ነው። ጭንቅላት ጋር ምናገናኘው? ሊና በቃ ተይኝ። እንግዲህ ሊና ወሬ ልታቀራቅር ነው ማለት ነው። ክብሩም ሲያወራ የሰማው ለራሷ ብዬ ወሬ ልንገርሽ ብላት ጠረብሻ የወሬ ያለ ያሰኝሽ ብላ ፀዋና በጃጅ ተገባይ ማለት እሷ ወሬ ለመቆስቆስ ነበር። እሷ ግን ወሬ ልሰመለት አልቻለችም ማለት ነው። አሁን ደግሞ ፅናት ወደ ክብሮን ጋር ትመጣለች እንዴ? ዜ እንዴት ነሽ? ክብሮም እንዴት ነህ? ደህና ነሽ? አመጣህን እንዴ? አዎ፣ በጊዜ ገባሁ እኮ። እና እንዴት አልተገናኘንም? እኔ እኮ እዚህ መታጠፊያው ጋር ነበርኩ። የአንቺ በታችኛው መታሽሉ ነዋ። እኔ በላይኛው ነበር የገባሁት፣ ለዛ ነዋ። እና ምግብ በላህ? አዎ፣ እኔ እኮ ቅድም ከሰኒ ጋር ምሳ በላሁ አላት። እሷ ደግሞ ምን ነው፣ አንቺስ በላሽ? አላት። አይ አልበላሁም። እኔ እንኳ ብቻ ልበላልኝ ቅርና ከሰው ጋር ራሱ አልበላል ብለዋን አለች። ኦ ኦ፣ በይ በይ። አሁን ትንሽ አቅርቤ እኔ አባላሽ አለው። ኧረ ተው እንዴ ጽ ምን ማለትሽ ነው? መብላት አለብሽ ካልሆነ እኔ ማቅረብ አለብኝ። አይ እንደዛ ካልሆነማ እኔ ያቀርባለሁ አለች። አላት ከዛ ልታቀርቢ አለች። አይ ፅናት፣ ፈተናሽ በዛ እያላት ነው ክብሮ። አይ መከራሽ፣ ጭራሽ እህል ማልበላልሽ አለ እያላት ነው ማለት ነው። አሁን ፅ እንግዲህ ወደ ወጥ ቤት ትገባለች። ወደ ወጥ ቤት ስትገባ እንግዲህ ያው ድስቱ ባዶ ነው ታገኛለች። ቤት የምትባል እብድ ለቅም ቅም አድርጋ ሰርተው በልተዋል። እየሰራች ነው ወጥ። ወይ ይሄ ድስት ነው ሌላ ድስት ነው እያለች ስትንጎዳጎድ ድስቱ ባዶ ነው። ሰነ ድስቱ ይዘው ሄዳለች ማለት ነው። ያው ያም እየች ሰ እዚህ ታለ ምሳ እየጠበኩሽ እኮ ነው፣ በራብ ለሞት ነው ድስቱ ሳወጥ የሰራሁበት አለች። እንዴ እኔ ምን አውቃለሁ። እኔ ጭራሽ ወደዚህም አልመጣው? እንዳትመጣ ጠብቂያት አላልኩሽም ነበር እንዴ እኔ አሁን ሰላ በላዋት። እርባታም ብያላሰብኩም ነበር አለች። በቃ እሺ ውጪ አለቻት። ያው ምግብ ለመብላት እንግዲህ ተፍ ተፍ እያሉ፣ አሁንስ ትክክት ነው ያለኝ ምን ላድርግ እያለች ነው። እዚህ የተሰራው ድስት ሰነ ድስቱ እንዴ እዚህ ምን ነው ቆየሽ አለ። ወይ እንኳንም አንተ በላህ እንጂ እኔስ ችግር የለውም። እሺ አሁን ተረጋጊ በቃ እኔ አሁን ቶሎ የሚደርስ ምግብ ሰርቼ ጥራሻለሁ። እሺ በቃ አመሰግናለሁ ብላ ሄደች ማለት ነው። አይ ፅናት በዚህ ከቀጠሽ እንደምታብጅ ነው እያለ ነው ክብሮ እንግዲህ፣ ክፍሮ ሽንኩርቱን ከተፍተፍ አድርጎ ምግብ ሊሰራ ያው ጉድ ጉድ እያለ ነው ማለት ነው። ቤቴ ምግቡን ይዘው ላጥ ብላ እንግዲህ እየበላሽ በላሽ። ኧረ እኔ ሰምታታብኝ፣ የት ነው ዕቃው ያየው? ድስቱ ይዛው እንግዲህ ሰነ ምኑ ሰነ ምኑ ይዛው ቁጭ ብላለች ማለት ነው። የሶስት ሰው የአራት ሰው ሙሳ። እንዴ አንቺ ጎተረ ምን አርገሽ ነው ምግቡን? አለቻት። እንዴ ክችን እኮ እንዳትገቢ ስትሉኝ ልበላ ብዬ እዚጆ መጣው ብላ ሰነ ድስት ይዛው መጣለች እና ኪጂን ክችን፣ ዕቃውን ነው እንጂ ምግቡን ነው እንጂ ዕቃውን ነው እንዲህ የምንፈልገው አለች። ለኪ አንቺ እዚህ ጥርግ አድርገሽ በልተሽ የምትጎለችው እንደ እኔ ራበኛ ቆያ። አንቺ በማይክሮ ሰከንድ ነው እንደ ምርብሽ ቅድም በልተሽ የለም ወይ እያለቻት ነው ሊና። ቅድም አይ አይ አልጠገብሁም ነበር። ምን ሁለት እንጀራ ሰርቅተሽ አልጠገብሁም ነበር ትያለሽ እያለሽ ነው ሊና ማለት ነው። እያለቻት ነው አንቺማ ፌስታ ይዞ ከሆድሽ ውስጥ የሚቀበል አለ እንጂ በጤናሽ አይደለም፣ አለቻት ማለት ነው። አይ እኔ ጤነኛ ነኝ ው አንቺማ ነሽ። እሺ፣ አሁን ግን እኮ ውሃ ጥምቶኛ ነው። እሺ እንዴ ነው ባክሽ ውሃ በጀሪካ ለምታለሽ በሮት ሃይ፣ በጆኪ ይበቃኛል፣ አለች። አይ በጎማ ከቫን በሁለት አብልሽ እንጂ አንቺማ እንደው ተቀርቶ አይጠቅሙሽም፣ አለቻት ምግብ አይበቃሽም እያለቻት ነው። ለምን ምግቡን አንዴ ይዘው ስለመጣሽ? እንዴ ደግሞ ዝቅት ያለሽ እንዴ? የአምስት ሰው በእጀት ስርቅጣ አርገሽ በልተሽ ደግሞ ዝቅት ያለሽ እንዴ? ምን ብር ነው እያለቻት ነው ማለት ነው። ያው ልጅቷ በጣም ሆዳም ሆናለች ማለት ነው። ሆዳም የሰሰራውን ምግብ አንዴ እየበላሽ በስማ በስመ አብ። አንቺ ግን እንዴት ነው እንደዚህ የምትበይው? ፅናት መጣ፣ ድስቱን መልሽ ውሽ። እረ እባክሽ፣ ጭራሽ አንቺ ተባባሪ ልታደርጊ ነው። እንዲህ ከመጣችኮ ትቆጣኛለች። ወይ መቆጣት ብቻ ሳይሆን በጅራፍ ብቻ አስራ ነው መግረፍ የነበረባት። እንዲህ ለምን? ምን አደረኩ? ወይ አንቺማ ብትገረፊ፣ የሰለቀጥሽው ምግብ ይቋቋምልሸን፣ እኛን እንጂ በሰስጉን በሶስት ጎናችን ብንገረፍ ራቡን መቋቋም በትሩን መቋቋም ማን ይችለዋል? አንቺ ማየን ሁሉ ሰልቅጠሽ በልተሽ ብትገረፊም ትችው ያለ ትችው ያለሽ እያለቻት ነው ሰናይት ማለት ነው እያለቻት ነው። ምን አይነት ችግራም ነሽ ግን እቺን የሰው ልጅ ልታሳየ ነው እዚህ ቤት ያሰነበትከኝ። ምን አይነት ችግራም ነሽ በእግዚአብሔር አጋሰስ ጂብ ብላቴሌ ማለት ነው እንግዲህ፣ የን ሁሉ ምግብ አቅርባ ዩ አንዴ ስለ በሰቀጠች ነው እንግዲህ። ክብሮም ሽንኩርቱን ለመክተፍ ታፍ ታፍ እያለ ነው ማለት ነው፣ ምግብ ሰርቶ ሊያበላቸው ነው ለእነ ጽናት እንግዲህ። ቤቴ ምግቡን ሁሉንም ጥቅም ቅም አድርጋ በልተዋለች፣ ሽለቀምት ይው እንግዲህ። ክብሮም ጀግነው፣ ጎሽ ክብሮም እዬ፣ አንተ መስራት ጀመርክ እንዴ? እኔ እኮ ልሰራ ነበር አመጣጤ፣ ራሴ መስራት ጀመርኩ፣ ወይ አንተ ጎበዝነ እያለችው እኔ እናቴ ምግብ እየሰራች ነው ያሳደገችኝ። አባትስ ግን አባት ምን ወረስ ካለችው፣ አባቴ ጋር እየናፈቀኝ ነው አላት። አባቴ ከኛ ጋር አልኖረም፣ ሌላ ሚስት ነበረው፣ እናቴን ዋሽቷት ነበረ። አይ እኛ ሴቶች ስንባል በቃ መታላላይ ስለችን አይደል አለች። እንደዛማ ብለሽማ ሁሉንም ተበዳይ አታደርጊያችሁ። ወንድ ምን አደረገ እስኪባል ድረስ በወንዶች ህይወት ቁማር የሚጫወቱ ሴቶች አሉ። እኛ ወንዶች ብቻ አይደለም የምናሸግረው፣ ሴቶችም ያሸግራሉ እያላት ነው። ክብሮ ግን በብዙኛ ነው የምንጎዳው። ያው በይ፣ አለ ክብሮ። አንተ ግን የሴት ልጅ ክብር የገባህ ይመስለኛል። እሱም እናት ያሳደገችው እኮ ሁሉንም ነገር አስተምራ ነው። እና አንተን ያገባች ሴት የታደለች ነች አለችው፣ ማለት ነው እና አንተን ያገባች ሴት የታደለች ናት እያለች ነው ማለት ነው። እንግዲህ እሱ ደግሞ አልገባኝም። እኔ ምን የምል ትረትረት አውርቼሽ ነው፣ የትኛውን ልንገርህ እስኪ? እና እኔ በፍቅር ነው እያወራሁሽ አለሁት። በቃ በእናትሽ መራራቃችን ይብቃ፣ መቸራኩ አሁ ያለ አይደል? መቀራረብ ማለት አንድ ቤት መኖር ውስጥ አንድ ማድ ምግብ ላይ ማቅረብ መቅረብ ብቻ ነው። እና እንዴት ነው ስለ አብሮነት እንኳ ከኔ ተሻለ እምታውቂያለሽ፣ መምህር የሆነሽ ያስተማርሽኝ አንቺ ነሽ እያላ ነው ኪሩቤል፣ ደግሞ ለጽናት ማለት ነው። እንግዲህ ጽናትና ኪሩቤል ደግሞ እያወሩ ነው ማለት ነው። ደግነት ን ከኔ ነው እንዴ ተማርከው አለችው አዎ እንዴ እናቴ እኔ እኮ ትላንትና ማን እንደነበርኩኝ ሁሉም ሲያውቃል እንደ አዲስ እኮ ነው አፍርሰሽ የሰራሽኝ ግን በደግነት እኔ በልጠ ተገኘ እንዴት ማለት አለ እንዴ ደግነት እኮ ሞልቶ እየፈሰሰ አይደለ እንዴ እንኳን ለወዳጅ ቤትን ለማፍረስ እንኳ እንኳን እንኳን ለወዳጅ አይደለም ቤትን ለማፍረስ እንኳን ለሚሮጡት ደግነት ሞልቶ እየፈሰሰ ነው አለችው። ስለምን ልታወሪኝ እንደሆነ ገብቶኛል። ግን በቃ እሺ በቃ እሺ እያላት ነው አንድ ታሪክ ድንገር በቃ እያላት ነው ማለት ነው እያለችው ነው ማለት ነው። ለማንኛውም ቤተሰቦች ሞላችሁም ላይክና ሼር ሰብስክራይብ እያደረጋችሁ ቻናልን አሳድጉልኝ ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ። ስለነበረን ቆይታ ሁላችሁንም አመሰግናለሁ። ባይ ባይ።